አመሰግናለሁ። ሌላው ምንም አያገባኝም። ስለምተነፍሳው ስለንትን፣ ስለንትን ብዬ ማወዳደር አልፈልግም። በህይወት ስላለው አመሰግናለሁ። ዛሬ እንዳድርስ ስለፈቀድክልኝ አመሰግናለሁ። ከዛ ስለ ጤና አመሰግናለሁ። እንበል፣ እናመስግን፣ ማመስገን እንጀምር። ሆናግ የምናየው ነገር ላያችን ላይ እስኪደርስ አንጠብቅ ለማመስገን። ሀቢባዬ አስገብኝ፣ ምን ፈልገሽ ነው ማሪ? ምክንያቱን ጻፊው፣ ምን ፈልገሽ እንደሆነ ጻፊና አስገባሻለ። አልሀምዱሊላህ አመስግኑ፣ ይጨመርላችኋል። አመስጋኝ ሁሉ ተመስገን አምላክ ይበሉ። አመስግኑ፣ እስኪ አመስግኑ ስላላችሁበት ሁኔታ በህይወት ስላላችሁ ጣታችሁ ኮመንት እየጻፈ ስለሆነ አመስግኑ። ጣት የሌለው አለ። እኔ ከአንቺ ተምሬ ምንም ብሆን ማመስገን ጀምሬ ልጎ በዝሚ ምዬ አመስግኝ። በህይወት አለሻ፣ እየተነፈሽ ነው። አመስግኝ። ስልክ አለሻ፣ ዋይፋይ አለሻ፣ ቲክቶክ ላይ እየኮመችሽ ነው። አመስግኝ። ጣት የሌለው አለ። ስልክ የሌለው አለ። ዋይፋይ የሌለው አለ። በቃ ባለን ነገር ማመስገን፣ የሌለሽን አታስቢ፣ ያለሽን ብቻ እጅ ላይ ባለው ነገር አመስገኝ። እኔ የምሰራበት ቤት ብዙ ነገር ይጎለዋል፣ በተለይ ምግብ፣ ግን አመሰግነዋለሁ፣ ጤና ሰቶኝ ስለሰራው ጎበዝ ጎበዝ፣ ስሙንዬ አንበሳ። ባለሽ ነገር ማመስገን፣ የሌለሽ አያገባኝም። ስለሌለኝ ነገር በይሼ። ከዛሬ ጀምሮ ስለሌለኝ ነገር አያገባኝም። ዘጠኝ ነገር ባይኖረኝ አንድ ነገር ካለኝ ስላለኝ አንድ ነገር ፈጣሪን አመሰግናለሁ። የዛኔ ደስተኛ ሆናለሁ። ደስታዬ በእጅ ናት። በማመስገን ደስተኛ ሆናለሁ። አያገባኝም ጓደኛ ስላላት ነገር አያገባኝም። እኔ ስላለኝ ነገር ነው የሚያገባኝ እንጂ እኔ ሽሮዬን ጓደኛዬ ክትፎ ስትበላ ጎረቤቴ ክትፎ ስትበላ አይቼ ፈጣሪን ለጎረቤቴ ክትፎ ሰጠክ ለእኔ ግን ሽሮ ሰጠከኝ እኔን ስለማትወደኝ አልልም። ስለ ሽሮዬ አመሰግናለሁ አንተ አትሳሳትም ትክክል ነህ ብዬ አመስገኘ ሽሮዬን አጣጥሜ እበላለሁ። ባለ ነገር መደሰት ማለት ይህ ነው። ምስጋናን የተማርኩት እኔም ባንቺ ነው፣ ወላሂ ቴንክዩ ማርዬ። የሁሱ ተማሪ ነኝ። ቴንክዩ ማርዬ። የሰው ልጅ ከማንም ሰው ምንም ነገር ሊማር ይችላል። እኔ መጥፎም ጥሩም ጎን አለኝ። ሰው የሚጠቅማችሁን ጎኔን ብቻ ፒክ ፒክ ፒክ እያደርጋችሁ መውሰድ የእናንተ ብልጠት ነው። እኔ ብፌ ነኝ። ብፌ ላይ ብዙ አይነት ምግብ አለ። ኮሌስትሮል ያለው፣ ዳይት ያለው። ኮሌስትሮል ያለበት ሰው ቅባት ነገር ለጤናው ማይስማማው የማይበላ ሰው ሰላጣ፣ ሰላጣውን አትክልት፣ አትክልቱን ያንሳ። ስኳር ያለበት ሰው ጣፋጩን እንዳያነሳ። ኦኬ፣ በቃ የሚስማማችሁን ብቻ ብልጥ ሰው ከሁሉም ሰው የሚስማማውን። መጥፎ ነው ከሚባል ሰው የሆነች አንድ ጥሩ ጎን ልታገኙ ትችላላችሁ። ያቺን ነገር አንሱ የሚጠቅማችሁ። ምን አገባችሁ ስለሌላው ነገር፣ እሚጠቅመኝን ብቻ ብድግ አድርጌ ይሄዳሉ። እኔ እንደዛ ነኝ። ከቆንጂት የሚጠቅመኝን ነገር፣ ከአዶት የሚጠቅመኝን ነገር፣ ከዶክተር ሀቢባ የሚጠቅመኝን ነገር፣ ከሶፊ የሚጠቅመኝን፣ ከሀኒ የሚጠቅመኝን፣ ከእያንዳንዱ ሰው የሚጠቅመኝን ፓርት የሚጠቅመኝን ፓርት ወስጄ ገጣጥመዋለው ራሴ ጋር። ግዴታ ከአንድ ሰው ሁሉን ነገር አይወሰድም። ከኔ የሚመቻችሁን ውስዳችሁ የማይመቻችሁን ጣል። ስማርት ኮናችሁ። እሺ፣ አሁን አንቺ ለሰጠን እግዚአብሔር አመሰግን። አይኔ እና ታኔ እናንተ ለሰጠኝ ፈጣሪ አመሰግናለሁ። በጣም አመስጋኝኔ። ለዛ ነው እየጨመረ እየጨመረ እየጨመረ ይመጣው። ሳመሰግን ሲጨመር፣ ሳመሰግን ሲጨመር፣ ሳመሰግን ሲጨመር፣ ህይወቴ ይጨመር እድሜ እየጨመረ እየተሳለ ተመስገን። ሰላሳ አምስት ያልደረሳለን ዛሬ ሳይ ሰላሳ አምስት ደርሻል። ስለዚህ አመሰግነዋለሁ። ትዳር የሌለዋለሁ ተመስገን፣ ትዳር አለኝ አመሰግነዋለሁ። ልጆች የሌለዋለሁ ተመስገን፣ ልጅ አለኝ አመሰግነዋለሁ። በቃ ባለኝ ነገር የሌለኝን አለኝ ያለኝን እየቆጠርኩ ማመስገን ነው የኔ ስራ አቡዬ። በባዶ እጅ ሳመሰግነው ነው ዛሬ ላይ እንደዚህ እየጨመረልኝ። ጎበዝ አመስግኝ። ስላለሽ ብቻ በህይወት ስላለሽ ብቻ ስታመሰግኙ ጤናን ይሰጥሻል። ስለ ጤናሽ ስታመሰግኙ ትዳር፣ ልጅ፣ ሀብት ንብረት፣ ኤቭሪቲንግ ይሰጥሻል። ማመስገን ያስጨምራል። ከሚያማርሩ ሰዎች ተጠንቀቁ። ከሚያማርሩ ሰዎች እራቁ። ሁሌ እ ቆንጆ ነች ስታመሰግኝ ምን ዋጋ አለው ባለ አስቀያሚ ነው ትልሻለች። ወይኔ ታድለሽ፣ ቤትሽ ሲያምር ስትያት ምን ዋጋ አለው እንትኑ እንደዚህ ነው ትልሻለች። በቃ ላለማመስገን ህግም ያሉ ሰዎች አሉ። ምንም ብትያቸው ወይኒ ቁመትሽ ሲያምር ስትያት ምን ዋጋ አለው? ቂጥ የለኝም ትልሻለች። ሶሪ መቀመጫ ዳሌ ለሚዲያ ማይመጥን ካልተጠቀምኩኝ ሶሪ። አንዳንዴ ላይቭ ላይ መሆኔን እረሳዋለሁ። ቤት ውስጥ ብቻዬን ያለው ይመስለኛል። እና ቁመናሽ ሲያምር ወይኒ ቁመትሽ ማሻ አላህ ሲያምር ስትያት ምን ዋጋ አለው? ዳሌ የለኝም ጣውላ ነኝ ትልሻለች። ከማመስገን አይፈልጉም፣ እነዚህ ሰዎች። ወይኔ አፍንጫሽ ሰልካ አካሴ አመርስቴድ ምን ዋጋ አለው፣ ጥርሴ እንደዚህ ነው ትልሻለች። ጥርሴ ፍንጭት ነው ትልሻለች። በቃ ምንም ብታደንቂያትም ማመስገን አትፈልግም። ያለ ማመስገን እንትን የማይሉት ነገር ይንም ገባችሁ። ስለዚህ እኛ እናመሰግናለን፣ ደስተኛ ህይወት እንኖራለን። አመስግን ሁሌ ማመስገኑ ደስተኛ ትሆናላችሁ። እያማረሩ ደስተኛ መሆን የለም። እያመሰገኑ ነው ደስተኛ የሚሆኑት። ስታመሰግኝ ሙሉነት ይሰማሻል። ስታመሰግኝ በቂ ነው ብለሽ ታስቢያለሽ። ገባሽ? በቂ ነው ስለሽሮሽ አሙቀሽ እያጣፈጥሽ እያጣጣምሽ ስትበያት ደስተኛ ትሆኛለሽ። ሙሉነት ይሰማሻል። ብቁነት ይሰማሻል። ስታማረሪ ጎዶሉነት ይሰማሻል። ምንም ነገር ቢደረግልሽ የበቃሽ አይመስልሽም፣ የሞላ አይመስልሽም። ስለዚህ አመስግን። ይሄ የሃይማኖት ጉዳይ አይደለም። ደስተኛ መሆን ከፈለግሽ አመስግኝ የፈጠረሽን አምላክ። የትኛውም ሃይማኖት ተከታይ ብትሆኝ፣ ማመስገን ፈጣሪችን ግድ ነው። ስለሰጠሽ ነገር፣ ስለፈጠረሽ፣ በጤና ስላለሽ፣ አለቀ። የመጀመሪያው ነገር ስለፈጠረሽ፣ በህይወት ስላለሽ፣ ሁለተኛ ጤነኛ ስለሆነሽ። ሌላው ሁሉም ትርፍ ነው፣ ይሄዳል ትናሽ ጉንፋን ዲዛይ ነው፣ ባይዘው እየከረከረኝ ነው ጉሮሬን ከቅድም ጀምሮ ነግሬያቸዋለሁ። እንዴት ነሽ ማሬ? ደህና ነኝ። እንዴት ነሽ ተለሙ? ሰሞኑን ጉንፋን ነው። ትኩስ ትኩስ ነገር ጠጭበት ነው። ልጆቼ ከትምህርት ቤት አምጥተው ይሁን ይመስለኛል። የልጅ የበርዝዴ ቀን የኑን በርዝዴ ቀን የጎረቤ ልጆችን ጠርተን ነበር እና የጎረቤ ልጆች መጥተው እሱ አጋብተው ልጆቼ ላይ፣ ልጆቼ ወደ እኔ አጋብተው መሰለኛ። ዶሎ ብቻ እየከረከረኝ ነው በጣም።

ተርጉሞት ትያለሽ። በጣም ነው ደስ የሚለኝ ሳስሰማሽ ጊዜ ዳይዋን ጀምሮ ማለት ነው። እና ሁሌም አለውኝ ሁሌም የምትናገሪው እያንዳንዱ በጣም ሰብስታንስ ያለው ነገር ነው እና በጣም ነው የምናመሰግንሽ። ከብዙ ቦታ ሆኖ ሰዎች ስለሚያዩሽ ማለት ነው። ሁልጊዜ የምለው ሰዎች ራሳችን መሆን ትልቅ ነገር ነው። ቤኒፊት የምናደርገው መጀመሪያ ራስን መሆን፣ ሁለተኛ ደስታችሁን ከውጭ አጠብቁ። የደጁ ጩኸት ሁልጊዜ እዛ አለ በቃ ደስታችሁን ማንም አፕሮቭ እንዲያደርግላችሁ አልጠብቁ። ከዛ ደግሞ ይሄ በመንጋ መሄድ አይምሯችንን እንድንጠቀመው ነው የተሰጠን። በመንጋ መጓዝ የለብንም። እዚች ምድር ላይ አጭር ጊዜ ነው የምንኖረው። የሆኑ አመታት የለንም እኮ ሁላችንም ከትንሽ አመታት በኋላ ለእሱ እድሜ ማንም አንድርማይን እንዲያደርጋችሁ እንዲጥላችሁ እንዲያዋረዳችሁ ጊዜ እድል አትስጡ። ማንም አንደርማይን እንዲያደርጋችሁ ማንም የበታችን እንዲያደርጋችሁ እድል አትስጡ። ማንም ሰው እያንዳንዳችን የከፈልንለትና የተከፈለልን ዋጋ ላይ ነው እየኖርን ያለ ነው። ቤተሰብ ለኛ ከፍሏል። ራሳችንን እዚህ ለማድረስ በትምህርትም፣ በስራም፣ በመንገዳችን በነበሩት እንቅፋቶች በሙሉ ከፍለናል። ማንም ዳውን ሲያደርጋችሁ፣ ሲያጣጥላችሁ እድል አትስጡ። በመልክ ቢሆን፣ በአስተሳሰብ ቢሆን፣ በዘር ቢሆን፣ በቋንቋ በባክግራውንድ ቢሆን ለማንም እድል አትስጡ። መቋቋም መቻል አለባችሁ። ሰው ቤት የምትሰሩም ቢሆን የትም ሁላችንም የትም ሀገር ያለ ነው እየሰራን ነው ተክተን ነው እየኖርን ያለ ነው እና በተለይ ዳውን ለሚያደርጋችሁ ሰው እኔ አንዳንድ ጊዜ የሆን የሆነ ቦታ ሄጄ ልጅ ስፔሻሊ ሰው ሰው በመልኩ ሲሰደብ በጣም ኢሪቴት ከሚያደርጋቸው ሰዎች መካከል አንዷ ነኝ። ሰው እግዚአብሔር በፈጠረው ተፈጥሮ ሲሰደብ አልወድም። በቃ እኔ በመልኬ በጣም እኮ ነው የምሰደበው ቲክቶክ ላይ በቃ አልወድም። ሰድብሽ በመልኪ ይወት ጥርሷ አላዋጣሽም እኮ ለሱ አቡዬ አንቺ ኮንትሪቢተርግሱ ይወት አፍንጫዋ ይላሉ። ይኸውልሽ ይወት ጥርሷ አቤት ጥርሷ ሲያስጠላች ፉንጋ ይወት አፍንጫዋን አይታችሁት፣ ቁመቷን አይታችሁት፣ እቺ ድንቅ እቺ ኩርንጭት እቺ ምናምን ሚደንቀ ይመስሏቸው ይሄ ማለት ምን ያህል ጭንቅላታቸው ዶማ እንደሆነ ራሴን ጠፍጥፍ የሰራው ይመስል ፈጣሪያቸውን የፈጠራቸውን አምላክ እየሰደቡት እንደሆነ አያውቁም። እሱ እንደማይችል እኔን መስራት እንዳልቻለ እየነገሩት የገዛ ፈጣሪያቸው እንደሆነ አያውቁም። እኔማ በጣም ስጥሮን ተሰናሪት ያለኝ ራሴን ወድድው አምኝበት ኮርቼበት ነው። ራሴን አደባባይ ይወጣውት እኔ እየፈጣ ላይ ምን እየሰራው ነው የሚለውስ በፍሬያቸው ታውቃላችሁ እኮ ነው የሚለው ታላቅ መጽሐፍ። በፍሬ ፍሬ ነው የሚታየው። ፍሬሽ ምንድን ነው? የአንቺ ፍሬ ምን እያፈራሽ ነው? ያፈራሹ ነገር ነው የሚናገረው። ከምትናገሪ ከምትኖሪ፣ ከምታሳዩ ፍሬ ነው በቃ። ለሰው ልጅ ምን አፍርቷል ነው የሚታይለት እንጂ እኔ በተፈጠረበት ነገር የሚሰደብ ሰው በአጠቃላይ ከጎኑ ቆማለሁ። ሰው ግን በስራው። ለእሱም ደግሞ ጀጅ የምናደርገው እኛ አይደለን ፈጣሪ ነው ለእያንዳንዱ እና ሁልጊዜ ከውጭ በሚመጣው ጩኸት የራሳችሁን ከፍታና ዝቅታ አትወስኑ። ከውስጥ ነው የተሰጠን። ሁላችን መክሊት አለን፣ ሀሳብ አለን፣ ማንነት አለን። መልክ የለኝም፣ አጭር ነኝ፣ ረጅም ነኝ፣ ምንም አይሰራም። እኛ እኮ አካለ ስንጉል ራሱ በደረጃ አስቀምጠን የምንኖር ሰዎች ነን። ሁሉም ሰው የተሰጠው ነገር አለው በተፈጥሮ ሁሉም ሰው እሱን አክሴፕት ማድረግ አካለ ስንጉል ሲሆን ምንም እንደማይሰራ የምናስብ ሰዎች ነን። ከዛ ከዛ ሁሉ ነጻ ኑን ነው ምለው እና ራሳችንን መቀበል ትልቅ ነገር ነው። ከዛ በራስ መደሰት፣ ማንም ከማንም ጋር ራሳችን ኮምፔር አታድርጉ። ሁልጊዜ ከትላንትና ጋ ነው ራስን ኮምፔር ማድረግ፣ ከሰንበዲ ጋ አደለም። ከትላንትና ማንነቴ ጋ ነው ከቅድሙ ማንነቴ ጋ ነው ሁሌ ራሴን ማወዳደሩ። ከዛ ደግሞ ያለውበትን ኢንቫይሮንመንት፣ አሁን ያለውበትን አጀስት እያደረጉ ለመማር መዘጋጀት፣ ራስን አብዴት ማድረግ፣ ተግቶ መስራት ትልቅ ነገር ነው ብያምናለው። እና ቴንኪ አብያ። አንቺ ባልሽው ላይ ትንሽ ነገር ልጨምር ብዬ ነው። ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር ባላችሁበት ሁሉ ፈጣሪ ጥላ ይሆናችሁ። እሺ፣ ብዙ ከውጭ የምንሰማው ጩኸት አለ፣ የሚረብሽ ነገር አለ። እኛ ልንፈልገው የምናስብበት የምንሄድበት መንገድ አለ። ለውጭ ጩኸት ብዙ ቦታ እየሰጣችሁ ራሳችሁን አትጉዱ። እና በቃ ቢናይስ ቢዩ ከዛ ደግሞ ፕሬ እሺ እና ቼኳና ናተ እሱ ትልቅ ነገር ነው። እርስ በርስ እንፈላለግ፣ እንዋደድ፣ መልካም ነገር ለመዝራት እንኑር። ያ ነው የሚያዋጣው፣ ያ ነው ለእኛም ሰላም የሚሰጠን ብዬ ማስበው። ሁልጊዜ ደግሞ ደስታችንን ከውጪ አንጠብቅ። የሆነ ሰው ስለሳቃ አይደለም የምስቀው፣ አወነ ፊል ፊል ሳደርገው በቅንነት ለመኖር እንሞክርና ወዳችኋለሁ። አቡዬ ቴንኪዩ ውድድ ነው ማድረግሽ። ሁላችሁ በጣም እናመሰግናለን። ቴንኪዩ ቴንኪዩ ሶ ማች ማሬ እሺ አሁን የገባችሁ ማናት?